ሰላም ሰላም እንዴት ናችሁ? ለቡ መስቀለኛው ጋ ነው የሚገኘው። የዛሬ ሁለት ወር አዲስ አበባ ላይ ለቡ አካባቢ እንደዚህ ያልነበረችም በሁለት ወር ውስጥ ከፊት ለፊት የኮሊደር ልማት እየተሰራ ነው። እንደምታዩት በጣም በፍጥነት ነው የተገነባ የሚገኙት እነዚህ ኮሊደር ስራዎች። ከፊት ለፊት ይህ እንዳለ የግሪን ኤሪያ ስፔስ ነው የሚሆነው። መናፈሻዎች ልጆች ቦክ የሚያደርጉበት ዘመናዊ የሆነ ስፔስ ነው የሚሆነው ማለት ነው። አሁን ይሄ በሁለት ወር የተሰራ ግንባታ ነው። ይሄ በስድስት ወር ይሄ ፊት ለፊት ሙሉ ለሙሉ ግሪን ኤሪያ ሰዎች ወክ የሚያደርጉበት መናፈሻ ስፔስ ነው የሚሆነው። ከሱ ፊት ለፊት ደግሞ ዲኤምሲ ሪል ስቴት ዘመናዊ የሆኑ አፓርትመንት ቤቶችን እየሸጠ ይገኛል። እንደምታዩት ከፊት ለፊቱ ቀጥታ የምናገኘው አፓርትመንቶችን ነው። ይህን አፓርትመንት ብጥነት እየገዙ ነው የሚገኙት። በጣም በአነስተኛ ዋጋ ዘመናዊ የሆኑ አፓርትመንት ባለቤት እየሆኑ ነው የሚገኙት። አፓርትመንቱ ኮምፓውንድ ነው። ልክ እንደ ዱባይ ስታንዳርድ የጠበቀ ኮምፓውንድ የሆነ አፓርትመንት ነው። የልጆች መጫወቻዎች፣ የዋና ገንዳዎች እንዲሁም በእያንዳንዱ ብሎክ ላይ አራት ሊፍትና ተጨማሪ የእቃ ሊፍቶች ይገኙበታል። ከፊት ለፊቱ የቻድ ኢንቫይት አለ። በዚህ በኩል በታች በኩል ደግሞ በጋርመንት በኩል ወደ ሲዲሲ አፍሪካ ሚገኛል ማለት ነው። በታች በኩል ወደ ጋርመንት እንዲሁም ወደ ቦሌ መሄድ እንችላለን። ከፊት ለፊት ወደ ሳርቤት ሜክሲኮ መሄድ እንችላለን። በታች በኩል ደግሞ ወደ ላፍቶ መሄድ እንችላለን። በዚህ ጋር ደግሞ ወደ ጀሞ መሄድ እንችላለን። አራቱንም አቅጣጫ የሚያገኝ ዘመናዊውን አፓርትመንት እያገነባ እየሸጠ ይገኛል። በ40/60 የባንክ ብድር አመቻችቶ በ20 ዓመት ውስጥ ቀስ ብላችሁ የምትከፍሉበትን፣ አርባ ፐርሰንቱን ደግሞ በሁለት ዓመት ተኩል የምትከፍሉ ይሆናል። የመጀመሪያው ቅድመ ክፍያ 8 ፐርሰንት ነው። ለምሳሌ ባለ ሁለት መኝታው የሰራተኛ ክፍል አለው፣ ላውንደሪ ያለው፣ ስቶር አለው፣ እንዲሁም ሁለት ክፍሎች አሉት። ዘመናዊውን አፓርትመንት ነው። ይህ አፓርትመንት ላይ የቅድመ ክፍያው የሚሆነው ከ880 ሺህ ብር ነው የቤት ባለቤት ለመሆን ቅድመ ክፍያ የሚኖርባችሁ 880 ሺህ ብር ከፍላችሁ የ125 ካሬ የቤት ባለቤት መሆን ትችላላችሁ። 40 ፐርሰንቱን በሁለት ዓመት ትከፍላላችሁ። ቀሪውን 60 ፐርሰንት ደግሞ እየኖራችሁበት ወይም እያከራያችሁበት ቀስ ብላችሁ መክፈል ትችላላችሁ። ይህ የማይደገም እድል ነው። የቤቶች ዋጋ እየጨመረ ነው የሚመጣው። ከዚህ በኋላ ባንኮቹም እየገቡ ይገኛሉና የቤት ዋጋ እየጨመረ ነው ይመጣል። ቀድሞ የገዙ ሰዎች እየጠቀሙ ነው የሚገኙት። ለኢንቨስትመንት ነው የምታስቡ፣ ለመኖሪያ የምታስቡ በፍጥነት መደወል ይኖርባቸዋል። የምናስተናግረው ኦልሞስት ለሀያ ሰዎች ናቸው። በካሬ ቅናሽ አገኝ የሸጥን የምንገኘው በካሬ ከሰማኒያ ስምንት ሺ ብር ጀምሮ እየሸጥን እንገኛለን። እንደምታዩት ይህ ስፔስ የዛሬ ሁለት ወር እንደዚህ የተገነባ አልነበረ። ከስድስት ወር በኋላ ይሄ እንዳለ ግሪን ኤሪያ ነው የሚሆነው። በጣም ዘመናዊ የሆነ ግሪን ኤሪያዎች ናቸው የሚሆኑት። የፈጥናችሁ ደውላችሁ የቤት ባለቤት መሆን ትችላላችሁ። እናመሰግናለን። ዲኤምሲ ሪልስቴቶች ነን። ይፍጠኑ፣ ይደውሉ የቤት ባለቤት ይሁኑ። መልካም ጊዜ።